እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የመሄደው ልማት ግን ዩኒፎርም ሆነ አይችልም። ሁሉም ጋር ሶፍ ዑመር የለማ፣ ሁሉም ጋር ላሊበላ የለም፣ ሁሉም ጋር አክሱም የለም፣ ሁሉም ጋር አባጅፋር ቤተ መንግሥት የለም። የእያንዳንዱን ከባቢ ፀጋ ለይተን አውቀን ማውጣት ስንችል ያ ደግሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያደርጋታል።